እሩታ ሀፍቴ ለውሽሚስ ልክልኳን ነግራታለች። እንግዲህ ውሰጂው ውሰጂው ይሁንልሽ፣ ጤና ደንባዣን ብጤ ነው ደጅማ ያስጠና ብላለች ማለት ነው። እረ ሩታዬ ተይ ተይ፣ ደንባዣማ እኮ እሷ ናት ለስች። ደንባዣማ ባልሽን አሳለፈሽ መስጠት የለብሽም እንደውም ከተቻለ ባልሽን ሰብሰብ ባድርግሽ ይችል ልጅ ሜዳ ላይ አንጋለሽ እመጣል ነው። ይሄ ነው ለእሷ የሚያስፈልገው። ሰላም ሰላም! ውድና የተከበራችሁ ቤተሰቦች እንደት ናችሁ? ደህና ናችሁልኝ? ሰላምና ፍቅር በያላችሁበት የዓለም ዳርቻ ይብዛላችሁ። እንግዲህ ሄርሜላና ሩታ ተናንቀዋል ተናንቀዋል። ሄርሜላማ ተዋት፣ ዓይን ያወጣ ብልግና፣ ዓይን ያወጣ ስግጥና አድርገዋለች በሚዲያ ላይ። እኔ እሷን ቢያደርገኝ እመኑኝ፣ ፊቴን በመስታወት አላይም፣ ለራሴ ፊቴ ሸም ያስይዘኛል። ምክንያቱም በመጀመሪያ የሰማሁት ለመጀመሪያ ጊዜ የሰማሁት ከሰው ቤት ሰተት ብላ ሄዳ ባልሽን ተይልኝ ብላ የጠየቀች ሴት ሄርሜላን ስለሆነና አፈርኩኝ፣ ስለ እሷ ሴት መሆኔን ጠላው ማለት ነው። እቺ የሰውን ባሊዛ ሜዳ ለሜዳ የምታዳራ ለቤተሰብ ክብር የማትጨነቅ ቤተሰብ እንደሌላት ሁሉ ቤተሰብ ምን ይለኛል የማትል እናት አባትን የምታሰድብ አንገት የምታስደፋ ማለት ነው። እንደ አብርሽ እንኳን ትዳሩን ፈትቶ ቢሆን እስኪ እንደፈለገ ብታረየውም ችግር የለውም። ነገር ግን ትዳሩን ሳይፈታ ያለጣጥፍሽና የምትለጣጠፊ ስራዬ ብለሽ ሲቀጥል፣ ደግሞ አሁንም ባሽሙር እየነካካቻት ነው ሩታ ማለት ነው። ምን አለች? በእጅ የያዙት ወርቅ እንደ መዳብ ይቆጠራላለች ማለት ነው። ስለዚህ አብርሃምን እንደ ቀለል እያደረግሽው ነው። እኔ እንደ ወርቅ ልንከባከበው አለችና በመጀመሪያ ማለት ነው። ሄርሜላ ተብየዋ፣ ሩታ ወርቁን ጥላ ከብሯን ብታስጠብቅ ይበልጥባታል። ምክንያቱም ከምንም በላይ ከወርቅም ከምንም ክብር ስለሚበልጥ፣ አንቺ እኮ ክብር ስለሌለች ነው። የሰውን ባልክ ስጋ እንዳየ ውሻ እንደዚህ እየጎመጀሽበት እየዘለሽ የምትወጭበት ማለት ነው። ስለዚህ ሩታ ማለት ክብር ያላት ሴት ናት። እንዳንቺ ክብረ ቢስ አደለችም። ክብር ያጣች ሴት አደለችም። ከሰው ባላይ ሄዳ የምትለጣጠፍ አይደለችም። ገባሽ ተረዳሽ ሲቀጥል ደግሞ ፈጣሪ ያውቃል ሩታና አብርሽ ሊገናኙ ሊታረቁ ይችላሉ በአንድ ላይ ሊኖሩ ይችላሉ ካልሆኑም ደግሞ ሩታ የጣለችው ነው አንቺ የምትወስጂው ማለት ነው ሶ የውሽሚት እጣ ፈንታ የሚሆኑ የወደቀን መለቃቀም ተጠቅሞ ሰው ተጠቅሞ የሆነ ዕቃ ይጥላል አደለ ሰው ተጠቅማ የጣለችውን ነገር አንቺ አነሳሹ ማለት ነው ውሽሚትዬ አርፈሽ ተቀመጪ አንቺ አሁን ስብስብ ብለሽ ሚዲያ ላይ ራሱ ባት መጪ ደብዛሽ ቢጠፋ ራሱ ደስ ይለኛል ማለት ነው ባለጌ የምር የብልግና ጥግ የዮባት ሴት ብትኖር ሄርሜላ ነች። እና ለሰው እንኳን ባትጨነቂ ማለት ነው ለራስ ለሴትነት ይዞሽ ክብር ቢኖርሽ መልካም ነበር። አንቺ ክብር የለሽም። ለነገሩ ሲነግሮሽም አትሰሚም። እሩታ ደግሞ ከዚህ በኋላ ቆፍጥን ማለት አለብሽ። እንኳን አደለም ሄርሜላን ቀርቶ ማለት ነው የአብረሽ ጓደኞች የተባሉ የማይረቡ ሽልጥልጥ ጓደኞች አሉ። እሱም አሁን ጓደኛ ብሎ እነሱን መያዙ እኮ በጣም ነው የሚገርምኝ ማለት ነው። የምሬን ነው አብረሽ የሆነ ሸመኛ ነገር ስለሆነ በቃ ሰሱንም ገሰሱንም ዝም ብሎ ማጠራቀም ነው የሚወደው እና ጓደኞቹ፣ አንድ ደና ጓደኛ የለም፣ ሁሉም ልክስክሶች፣ በቃ የማይረቡ ከዛም ከዛም ነገርን የሚያምታቱ ነው ያሉና ስለዚህ፣ ከእነሱ ጋር ራሱ መገናኘት አይጠበቅብሽም። ከዚህ በኋላ ደግሞ ከእናት አባትሽ ማንንም ማስደረስ የለብሽም። አብርሽም ቢሆን በቃ ልኩን ካልያዘ ስነስርዓቱን ካልያዘ ከአንቺ ጋር እየወጣ እየገባ ከዛ ደግሞ ከስኞ እየሄደ እየተሸጠጠለጠ መቀበል የለብሽም ማለት ነው። ክብርሽን አስጠብቂ በዚህ መልኩ እንዴ! እች ልጅ እኮ ገና ቀጥራት አለች እኮ ልትደባደባት ማለት ነውና፣ ሄርሜላ አርፈሽ ብትቀመጭ ነው የሚሻልሽ። የእውነት ማነው ነው ሩታ ማለት ነው። ክብሯን ያስናቀችው እራሷ ናት። በቃ ማንም ሲጠራት ትሄዳለች፣ እርጉዝ ነው ማንም ሲጠራት ትሄዳለች። አሁንም ወልዳ አራስነት እያለች ማንም ሲጠራት ትሄዳለች። ስለዚህ አንቺ ነሽ ለነዚህ የማይረቡ ሰዎች ክብርሽን ያስጣልሽው ማለት ነው። ከዚህ በኋላ ደግሞ በቃ ቀን ክብርሽን ማስጠበቅ አለብሽ። በተለይ ደግሞ ከእናት አባትሽ ቤት እየመጡ የሚፈነጩትን በውሻ ነው ማዘነጠልሽ፣ አለቻት። ባዘነጠልሻት ኖሮ ምን አለበት፣ በለቅሹና ጉዷ በፈላ ከዛ ላይ ፈትፍቶ ፈትፍቶ በጣላት ኖሮ ማለት ነው። ይሄ ነበረ የሚገባት ለሷ። በስመ አብ ቪዲዮ አል በቃ ብሎ በአካል ሄዳ እንደዛ ስትላት ያለማፈሯ፣ ያለማፈርሽ፣ አንቺ ማፈሪያ እንደውም ሩታ በጣም ትግስተኛ ናት እንዴ። በጣም ኃይለኛ ሴቶች አሉ። አናትሽም ብላ ብትከፍል ኖሮ አናትሽም ብላ አሁን እዛ ላይ ብትከፋፍልሽ ኖሮ ምን ልታመጭ ነው?